ሰዎቻችን እንደነዚህ ቫይራል እንዲወጣልን በለቀቅነው በአንድ ሰዓት በሁለት ሰዓት ውስጥ ወደ መቶ ሺህ በቃ አንድ ሚሊዮን እንድታይልን ቪዲዮዋችን ጠንቋይ ዘለቀ ቤት ሄደን በቃ የቪዲዮ ቫይራል መውጫ ምናምን የሆነ ነገር እንዲሰራልን ልንጠይቀው አስበን አባብዬ ጎሽ የባሰ አለና አገር አትልቀቅ ማለት አሁን ነው ቤተሰብ የአብርሃምና የሩታ ፎቶ ይዘው እንግዲህ ቪዲዮችን ቫይራል እንዲወጣና በአንድ ሰዓት ከመቶ ሺህ በላይ እንዲታይልን ጠንቋይ ዘለቀ ጋር እንሄዳለን እያሉ ነው ማለት እንዶ፣ ስሞትላችሁ ስቀበርላችሁ እኔንም እንዳትተውኝ ው እኔንም እንዳትተውኝ። ያው ስድስት ዓመት ሙሉ አልፈመስኩም እየተንፏቀቅኩ እገኛለሁ ማለት ነው። እኔም አባብዬ ማለት መጀመራለን። ይቻላል። እንደ ቤተሰብ ይቻላል። ለማንኛው ውድ ተመልካች፣ ተመልካቾች በጣም ዘና ያደረገ ቪዲዮ ነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሁኑ። ሌላው ዛሬ ላይ በሰራው ቪዲዮ እጅግ በጣም ብዙ ጥያቄ ጠይቃችሁኝ፣ ልጆች አላችሁ። ቀለሜዋ እስቲ አንድ ጥያቄ ልጠይቅሽ። ቡታጀራ የሃይማኖት አባቶች አሉ ወይ ወይስ የሉም? በእኛ ሀገር እንደዚህ ጋጠወጥ የሚሰሩ ሰዎችን ካሉ የሰፈር ሰዎች ለሃይማኖት አባቶች ተናግረው ከዛ አባት እናቱን ተጠርቶ ልጆቹን መጥፎ ስራ እየሰሩ እንዳይሰሩ ይመከራሉ፣ ብላ እንግዲህ በአብርሃምና በሜዳዋ አህያ ዙሪያ ጥያቄ ተጠይቅ ያለው ማለት ነው። ለዚህ ጥያቄያችሁ በደንብ አርጌ የምመልስላችሁ ይሆናል ማለት ነው ቡታጀራ አዎ የሃይማኖት አባቶች አሉ፣ የሀገር ሽማግሌዎች አሉ። ነገር ግን እኮ በተደጋጋሚ ስለዚህ ጉዳይ በደንብ አድርገን ተናግረናል፣ ግን የሰማን አካል የለም እንጂ ዛሬም ላይ ደግሜ ደጋግሜ በዚህ ዙሪያ ላይ በደንብ አርጌ እምነግራችሁ ይሆናል። ውዶችዬ፣ ላይክ አድርጉ፣ ሰብስክራይብ አድርጉ፣ እስከ መጨረሻው ከኔ ጋር ሆኑ። አሰላሙ አሌይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለው። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ፣ እንዲሁም የደወል ምልክቱን በመጫን ቤተሰብ የሆኑ ከዚህ ወይ ቤተሰብ ሆናችሁ፣ ላይክ ሼር፣ ኮመንት ለምታረጉልኝ እና ለምታበረታቱኝ እጅግ በጣም አርጌ ከልብ አመሰግናለው። አላ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ ሼር ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የእነ አብርሃም ቪዲዮ ነው ማለት ነው። አብርሃም ስላችሁ ደግሞ አብርሃም ታደሰ አይደለም። እነዚህ በቪዲዮ ያመጣኋቸው ልጆች አብርሃም ይላል። የዩቱብ ቻናላቸው አብርሃም ቲጂ ይላል ማለት ነው። በዚህ አጋጣሚ እየገባችሁ አበረታቷቸው። እጅግ በጣም ደስ የሚሉ ንጹህ ልብ ያላቸው እንቁ ዩቱበሮች ናቸው እና አሳድጓቸው ማለት ነው። ብዙ ለፍተው ብዙ ደክመው ስለማይታየላቸው ስለማይታየላቸው ነው እንደዚህ አይነት ሀሳብ ይዘው የመጡት ማለት ነው። ቤተሰብ በዚህ አጋጣሚ ወደ ሌላ እንዳትወስዱት፣ ይሄ ነገር ይዤ ስመጣ ማለት ነው እናም አብርሃምን ነው ፕራንክ ያደረጉት ማለት ነው። አብርሃም ታደሰ ሳይሆን አብርሃም ይሄ ቀይ ቲሸርት የለበሰው ልጅ ማለት ነው። እነዚህ ሶስቱ ትናንሽ ልጆች ነጭ ነው የለበሱት። ቀይ የለበሰው ልጅ አብርሃም ይባላል እና እሱ ነው ፕራንክ እያደረጉት ያለው ማለት ነው የአብርሃምና የሩታ ፎቶ ይዘው እኛ የዩቱብ ቻናላችንን እንዲያድግ ፌመስ እንድንሆን ዩቱባችን የምንሰራው ቪዲዮ ቫይራል እንዲወጣለን በአንድ ሰዓት ውስጥ መቶ ሺህ ቪው እንድናገኝ ስለዚህ ጠንቋይ ማነው የፍሬም ነው ታደሰ ነው ማነው ያሉት እና እሱ ጋር ልንሄድ ነው እያሉ ነበር ማለት ነው። በእግሩ ተደፍተን አባ ብዬ እንለዋለን እያሉ ነበረ ማለት ነው። የሆነ በጣም ዘና አድርገውኛል አስቀውኛለን ማለት ነው። ደግሞ ይሄ የለበስከው ጥቁር ሱሪ እና ቀይ ሹራብህን ቀይር፣ ለምን እዛ ሄደን ፈስ በፈስ እንዳታስደርገን ባተ የመጣ እያለው ነበረ፣ ትንሹ ቅመሙ ልጅ ማለት ነው። የሆነ በጣም ፈታ ነው የሚያደርጉት። ገብታችሁ የዩቱብ ቻናላቸውን አሳድጓቸው የእውነቴ ነው የምላቸው። እንደዚህ አይነት ሀሳቢ ሰው የሚመጡት እነሱ እውነትን ጠንቋይ ቤት ለመሄድ ፈልገው ሳይሆን ብዙ ለፍተው ብዙ ሰርተው ስለማይታያላቸው ነው። እውነቴ ነው። በአሁን ሰዓት ከሴት ልጅ ጋር ያልተጋጋጠ የማይላላጥ፣ ዝሙትን የማያስተላልፍ ማንም የሚያየው የለም ማለት ነው። እነዚህ ልጆች በጣም አዝናኝ የሆኑ ስራዎች ይሰራሉ፣ አስተማሪ የሆኑ ቪዲዮዎችን ይለቃሉ። እጅግ በጣም ብዙ ደስ የሚል ቪዲዮ አላቸው ማለት ነው። እንዲህ የሚያሳፍር ብልግና ነገሮች የለባቸውም። በእነሱ ቤት ስትገቡ ማለት ነው። እጅግ በጣም ደስ የሚል በተለይ ደግሞ ገጠርኛ የሆኑ ቪዲዮዎች ማለት ነው። እናም እነዚህ ወጣቶችን እየገባችሁ አበረታቱ ነው የምለው ማለት ነው። እንደዚህ አይነትም የሚደክሙ የሚለፉ አበረታቱ። እኔም ስድስት ዓመቴ ነው አባቢጋ ከእናንተ ጋር ይሄዳለሁ ስላችሁ ደግሞ እውነት እንዳይመስላችሁ እውነት እንዳይመስላችሁ ም እኮ እንደዚህ ብለሻል እንዳትሉኝ። ለማንኛውም እኔ ለጨዋታ አክል ነው ማለት ነው። እውነት ነው ሀቁ ነው የምናገረው። እኔ ሙሉ ስድስት ዓመት ሆኖኛል ወደ ሚዲያ ከመጣው ወደ ዩቱብ ሰፈር ከመጣው ማለት ነው። ነገር ግን በማዳን ኩሽና ስለሆነ የምሰራው ማንም ዞሩ ብሎ የሚያዩ የለም። የለማ የለም። ለምን እኛ አንጋጋጥማ አንላላጥም። በወንድ ጉያ እየገባን እየተላላጥን አይደለም። ወንድ ገትረን እየሳምን አይደለም። እናንተ ደግሞ የምታበረታቱት እንደነዚህ አይነት ጋጠ ወጦቹ ናቸው፣ በሚዲያ በቀጥታ ዝሙትን የሚያስተላልፉት። ወንድና ሴትን እንደዚህ ተዛዝለው ተቃቅፈው ካልመጡ ቪዲዮ አይታችሁ ላይ ከታረጉ እውነት እኔ ሀቁ ነው የምነግራችሁ ማለት ነው። ስለዚህ የሚሰሩት የሚለፉት ወጣቶችን አበረታቱ፣ ላይክ አድርጉ፣ ሰብስክራይብ አድርጉ። ቤተሰብ አይከፈልበትም። እውነቴን ነው ምላችሁ፣ አይከፈልበትም። እኛ በማዳም ቤት ሆነን እኔ መጥፎም ይስራ ምንም ይስራ አይመለከተኝም፣ ግን ገብቼ የሚሰራውን አበረታታለው ማለት ነው። ላይክ አድርጋለው ሰብስክራይብ አድርጌ እወጣለው ማለት ነው። መጥፎ ስራ የሚሰራ ነገር ከሆነ በኮመንት ምክር መክሬ ይወጣለው ማለት ነው። ሰድቤው ሳይሆን መክሬ ይወጣለው ማለት ነው። እናንተ እንደነዚህ አይነት ወጣቶችን ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ አበረታቱልን ነው የምለው ማለት ነው። አዎ ከመድከማቸውም በላይ ስላስጨነቃቸው ነው። የአብርሃምና የሩታ ቪዲዮ ነው ይቅርታ ፎቶ ይዘው መጥተው ጠንቋይ ቤት ልንሄድ ነው ብለው አብርሃምን ፕራንክ ያደረጉት ማለት ነው። እናም ቤተሰብ እየገባችሁ አብርሃም ቲጂ የሚለውን የዩቱብ ቻናል ገብታችሁ አበረታቷቸው ነው የምለው ማለት ነው። እነሱንም ብቻ ሳይሆን እንደነሱ የሚለፉ የሚደክሙ በተለይ አገር ቤት ላይ ሆነው ኔትወርክ ሳይመቻቸው ዋይፋይ ሳይመቻቸው እንደዚህ ቪዲዮ እየሰሩ ራሳቸውን ለመቀየር ለመለወጥን የሚታትሩ ወጣቶችን አበረታቱ ነው የምለው ማለት ነው። በተረፈ ደግሞ ስለ ሜዳዋ አህያና ስለ አብርሃም ስለሚሰሩ ስራ ብዙዎቻችሁ ጥያቄ ጠይቃችሁኛል ማለት ነው። ከዚህ በፊት በተደጋጋሚ ተናግረናል። እኔም ብቻ ሳልሆን ለምለምም የተንቢ በዚህ ጉዳይ ላይ ሀሳብ ሰጥታለች። ቡታጀራ ላይ እንደዚህ አይነት ብልግና ሲሰሩ እንዴት ነው የሃይማኖት አባቶች ስለነሱ የማይናገሩት? ለምንድን ነው እማስቆማቸው ብላችሁ ጥያቄ ጠይቃችሁኛል፣ ዛሬ ማለት ነው ስለ ጥያቄያችሁ እጅግ በጣም አርጌ ከልብ አመሰግናለው። የአንዷ እህቴ ጥያቄ ነው ያወጣሁት ማለት ነው። ነገር ግን ስለዚህ ጉዳይ እኮ በደንብ ተናግረናል ማለት ነው። አብርሃምና እነሩታም ሌሎቹም ዩቲዩበሮች ይቺ የሜዳ አህያም የሆነችዋ አዲስ አበባ ወጥተው ነው ቪዲዮ እየሰሩ ያሉት ማለት ነው። ከቡታጀራ ከወጡ አንድ አመት ከምናምን ሆኗቸዋል ማለት ነው። የወጡበትን ጉዳይ ራሱ ወይም የወጡበት ምክንያት ተነግሯቸዋል ማለት ነው። የወጡት ለምንድን ነው? ቡታጀራ ላይ እንደዚህ እየተጋጋጡ እንደዚህ እየተላላጡ ቪዲዮ እንዲሰሩ ስለተከለከሉ ነው። ገባቸው አይደለ? ስለተከለከሉ ማለት ነው። እንደዚህ ከሴት ጋር ሆስፒታል እንደሚገባ በሽተኛ ተቃቅፈው ተዛዝለው ቪዲዮ እንዲሰሩ ስለተከለከሉ ነው ከቡታጀራ ወጥተው አዲስ አበባ ላይ ገብተው እንደፈለጉ የሚግማሙት ማለት ነው። ስለዚህ ቡታጀራ የሃይማኖት አባቶ የሉም ወይም ብላችሁ የምትጠይቁት የሃይማኖት አባቶች ሞልተዋል አሉ ይገባቸው አይደለም? አሉ አሁንም፣ ሺህ ዓመት ያኖረልን ማለት ነው። ትላልቅ አባቶች የሉን በደንብ አሉ፣ አሉ ማለት ነው። እንደነዚህ ዝርክርክን እንትን የሚሉ አይደሉ። እጅግ በጣም ብዙ አለ ማለት ነው። እናንተ ሀገር እኮ የጉራጌዎች ወይም ቡታጀራ እኮ በስራ ነው የምናውቃችሁ፣ በእንደዚህ አይነት ብልግና አይደለም የምናውቃችሁ ለምትሉን፣ አዎ ትክክል ናችሁ። እኛ ጉራጌዎች የምንታወቀው በስራ እንጂ በዝሙት አይደለም። እኛ የስራ ሰዎች ናቸው፣ እንግዳ ተቀባይ ሰው ወዳጅ ገባችሁ አይደለም? የስራ ሰዎች ነን። እንደነዚህ አይነት ባለጌዎች ደግሞ የጉራጌ ሕዝብ ወይም ደግሞ የቡታጀራ ሕዝብን ይወክላሉ ማለት አይደለም። የቡታጀራ ሕዝብ ወይም ደግሞ ጉራጌ እንደዚህ አይነት ነገርን ስለማይቀበል ነው ከቡታጀራ ውልቅ አድርገው አውጥተው አዲስ አበባ እንዲገቡ ያደረጓቸው ማለት ነው። ይሄ ያለውን ሁኔታ ይሄ ነው። በዚህን ሰዓት እንደዚህ አይነት ብልግና ቪዲዮ የሚቀረጽላቸው ቡታጀራ ነው እንዴ? አይደለም፣ ቡታጀራ አይደለም። ቡታጀራ እንደዚህ አይነት ወስላታና ውስልትልት የሆነ ቪዲዮ አይቀርጹም። ከቡታጀራ ወጥተው አዲስ አበባ ገብተዋል። ቆዩ እኮ ከገቡ፣ አትከታተሉም ማለት ነው። ስለዚህ በእንደነዚህ አይነት ባለጌና በእንደዚህ አይነት ቆሻሻ የቡታጀራ ማህበረሰብን በፍጹም አይሰደብም ማለት ነው። የቡታጀራ ማህበረሰብን ደግሞ የሚወክሉም አይደሉም።